ይቅርታ አድርጉልኝና ከዚህ ጋር የሀይሚ ጥፋት እየታየኝ አይደለም። በጣም ብዙዎቻችሁ ግን ሀይሚ ያበዛሹ ይቅርታ ለምን አቲ ምናምን እያላችሁ ነው። ግን ሀይሚ ይቅርታ አለ ማለት ፈልግ አይደለም። ማወቅ ያለባችሁ ነገር እሱ ነው። ግን ደግሞ ሶሲም ደግሞ ይቅርታ እየጠየቀች ነው። ግን የይቅርታ አጠያይቋ ልክ አደለም ይመስለኛል። ወይ ካለማወቅ ነው፣ ወይ ደግሞ ማውቀሽ ፈልገሽ ነው። ሶሲ ይህን ነገር እያደረግሻለሽ ማለት ነው። ምክንያቱም ሀይሚ ተናዳለች። ብሩኬና ሀይ ሶሲ በአንድ ላይ ማየት አትፈልግም። ግን ሶሲ እያደረግሽ ያለሽው ምንድን ነው? መጀመሪያ ብሩኬን ታስመጭና ከዛ ደግሞ ሀይሜን ማለት ነው ልክ ነው አይደለም? እንደዛ አይደለም ይቅርታ መጠየቅ ያለብሽ፣ ወይ ደግሞ መጀመሪያ ሀይሜን አግኝተሽ ከሀይሜ ጋር ውርተሽ ጨርሰሽ ከዛ በኋላ ብሩኬ ይምጣ ወይ ብለሽ ብሩኬን ማስመጣት ነው እንጂ ያለብሽ። ቀድመሽ ብሩኬን አገኘሽው ማለት እኮ በቃ ነገሩ ከሁለታችሁ አላለፈም ማለት ነው። ለዛ ነው ሀይሜ እየተናደደችባችሁ ያለችው፣ እንጂ ሀይሜ ብሩኬን ስለማታፈቅረው ይቅርታ ላታደርግ ለትፈልጋ ምናምን አይደለም። ይህንን በደንብ ማወቅ አለብሽ። እንዱም ሌላ ሰዎች ማለት ነው ሀይሚ የሳደባችሁ ያላችሁ ብሩኬ በቃ ካጠፋውም ይቅርታ አድርግልኝ ብሎ ከጉሎቷም ሲደፋ እሺ በቃ ይቅርታ አድርግላችኋለሁ ግን ተነስ ብላ አንስተዋለች ማለት ነው። ግን ደግሞ ይህ ማንኛቸውን ሰው ማለት በሰው ላይ ሲሆን ለምን ቀለል አድርገን እናየዋለን? ይህ ነገር የሆነ አንዳንድን ነገር ማለት ነው በእኔ ቢሆን ብላችሁ ራሳችሁን በዛ ቦታ ላይ ቁጭ አድርጋችሁ ለምን አታዩትም? ለምን የሰው በሰው ቁስል ላይ እንጨት ትሰዳላችሁ? ደስ አይልም። የእውነት ያስጠላል። አንዳንድ ነገሮች ስታዩ በራሳችሁ በእኔ እኔ እኔ ብሆን እኔ ብሆን ሀይሚን ብሆን የማደርገው ነገር ነው እስቲል የሆነ ነገሩን አብርጄው ራሱ በቃ ዛሬ ሶሪ እላቸዋለሁ ምናምን ብዬ ሶሪ ሙድ ላራመድ ስመጣ ግን ሁለታቸውን አብሬ ካገኘኋቸው እንዲህ ቀላል እናደዳለሁ በጣም ነው የምናደደው ገባቸው አይደል ሰላም፣ ሰላም፣ ሰላም! ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ አትድርሱ። እንግዲህ ቤተሰብ ዛሬ የተለቀቀውን ልዳይታችኋል። ዛሬ ተስፋ ነበረም በፒስ ይመጣሉ ብለን እንግዲህ እየጠበቅን ነበር፣ ግን ደግሞ ያ ነገር አልሆነም። ዛሬ የመጡትን በድጋሚ በጭቅጭቅ ነው ማለት ነው። በመጀመሪያ ደረጃ ቤተሰብ ሁላችንም መጀመሪያ ከመጀመሪያ እስከ መጨረሻው ቪዲዮ ለማየት እንሞክር። እንዲሁም ደግሞ የሚያወሩትን ነገር ምንድን ነው እያሉ ያሉት እያወሩ ያሉት አካሄዳቸው ምንድን ነው የሚለውን ነገር ደግሞ አሁንም ማገናዘብ እንቻል። ዝም ብለን ርዕስ አይተን ከዛ ደግሞ መጀመሪያ አገባቡን ብቻ አይተን አንዱን ሰው የዘባ እንድሳደብ ደስ ይለኛል። ገባችሁ? የሆነ ምን አለመስላችሁ? ወንድ ልጅና ሴት ልጅ በብዙ ነገራቸው ይለያያሉ። ሴት ልጅ የራሷ የሆነ ኳሊቲ ስቴፕ አላት። ወንድ ልጅም እንደዛው ማለት ነው። እኛ ሴቶች ስንባል በማየት በመስማት ምናምን ሰዎች ነን። ገባችሁ? ያ ነገር ደግሞ ምንድነው የሆነው? ሶሲና ብሩኬ እንዳያችሁት ሩም ላይ ነው እንግዲህ ፍራንኩን የሰሩት። ሲጀመር እኮ ከመጀመሪያው ስህተቱ ሩም ላይ አብሮ መሆናቸው ነው። ሩም ስላችሁ የራሱ ክላስ ላይ አብሮ መሆናቸው፣ ያ ነገር ቢክሸ ብዙ ሰዎች እንደውም እኮ ምታቁ ከሆነ ከባልና ሚስት አልጋም ሆነ ከወንድ ልጅ ከወንደላጤ ክላስ የታት ገባም ይባላል እስካና አባባሉ ማለት ነው። የመጀመሪያ ጥፋት ያሁኑ ሳለ እንደገና ደግሞ ሁለታቸው የሃይሚና ሶሲና ብሩኬ ጥፋታቸው ደግሞ ምንድን ነው? የሃይሚን ይቅርታ አባባል በመጀመሪያ ደረጃ ሶስተኛ ወገን አያስፈልግም ስትታረቁ ሆነ ስትጣሉ ማለት ነው። ብሩኬ ሃይሚን ይቅርታ ስትላት ለብቻ ካሜራ ይዘህ መተህ ሶሪ ብለህ ይቅርታ ማለት ትችላለህ። ስልካ ላነሳለ ብለሽ ነው አላራ ብለ ብዙ ጊዜ ኮ ጓደኞቻችን ጋር ብሎክ እንደራረጋለ። አንዳንድ እኮ ብሎካችን ረዥም ቀን ከወሰደ በሌላ ሰው ስልክ ያወራችኋል። ገባችሁ አይደል? በሌላ ሰው ስልክ መጠ ብሩክ እንደዚህ ነው ብለ ማምጣት ይችላል። በፍፄ በኩል መመጣት ይችላል። በወንድሞቹ በኩል መምጣት ይችላል። በዛ በዛ ነገር አድርገ የቅርታሙድ ማራመድ ትችል ነበረ፣ ሶሲን ሳታስገባ እዚህ ውስጥ ማለት ነው። ሶሲ ደግሞ ምንድነው ጥፋትሽ? አይ ኖ ሶሪ ብለሻል፣ ደስ ይላል። የሶሪ በቃ ሶሪ ሶሪ ሶሪ እያልሽ ነው ያንቺ ሶሪ። እንግሊዝኛ ሽ ያው ምናምን ዶንት ፕሮብለም ምናምን እያልሽ ነበር። ደግሞ ብቻ ግን ይሁን እሺ፣ ይቅርታ መጠየቅሽ ጥፋት አጥፍቻለሁ ማለት እሽኮ ልክ ነው። ግን አንዳንድ ሰዎች ማለት ነው ይቅርታ ይሏችኋል፣ ግን ይቅርታቸው ከልባቸው አይደለም። ያ ነው የመሰለብሽ። ሶሲ ምናልባት ከውስጥሽ ሊሆን ይችላል ይቅርታ እያልሽ ያለሽ፣ ወይ ደግሞ ከላይ ሊሆን ይችላል። እሱን አላውቅም፣ ፈጣሪ ነው የሚያውቀው። ግን የቅርታ አባባልሽ የእውነት ሁለታቸው በአንድ እንደሆኑ ፈልገሽ ቢሆን ኖሮ ዛሬ ዛሬ ሁለታቸው ልታስታርቂ ሳይሆን የመጣሽው የራሴ ፍቅር ተበላሸብኝ፣ የራሴ ፍቅረኛ ተጣቶኛል ሶ እናንተ ሁለታችሁ ተነጋግራችሁ እንድታስታርቁ ይፈልጋለሁ ነው ያንቺ አመጣጥ ዛሬ ማለት ነው። በነገራችሁ ላይ ሚና ብሩኬ ልታስታርቅ አልመጣችም። ሶሲ የራሷን ፍቅር ወደ ራሷ ለማምጣት ነው የመጣችው። ሀይሚ ደግሞ ምን አገባኝ ራሳችሁ ነው ችግር ውስጥ የገባችሁት፣ እራሳችሁ ውጡ። እኔ ፍቅር ስጀምሩ አልነበርኩም፣ ስትጣሉም አልነበርኩም። ባመጣችሁ ጣጣ ራሳችሁ ራሳችሁን ተወጡ ብላለች። ኦፍኮርስ ትክክል ራይት ሀይሚ እግዚአብሔር በጣም ትክክል ነች። ምክንያቱም አንዳንዴ በማያገባን ህይወት መግባት የማንንም ህይወት ማበላሸት ነው የሚሆኑ። ሀይሚ ሆን ዘላ ሄዳ ለምንድን ነው እንደዚህ ያልካት? በቃ ምንድን ነው ታረቁ፣ ምናምን ምናምን ነገር ብትለው ምን አገባሽ ብሎ ወደ ሀይም ሊዞርባት ይችላል። ከዛ ደግሞ ሀይ ሀይሚ እኮ እንድትስላለች፣ ምናምን ምናምን። በፍቅር ማለት ሦስተኛ ወገን ሆኖ መግባት ፋራነት ነው። ይህን በደንብ አርጋችሁ እንድታውቁ ፈልጋሉ። ሦስተኛ ወገን ሆናችሁ መጨረሻ አትግቡ። ገባችኋለን? በዛ ላይ የሆነ እንዴት ነው አይ ነው ፕራንክ ነው ተብልሻል። ሀይሚ ለምንድን ነው ለምንድን ነው ሀይሚ ይቅርታ አድርግለት ለብሩኬ ሀይሚ ኮ ኦሬዲ በቃ ብሩኬ ጋር ጽል የለባትም። ጽሏ ምንድን ነው ሶሲ ጋር መገናኘት የለባችሁም፣ ሁለታችሁ በጭራሽ መገናኘት የለባችሁም ነው በአጭር አማርኛ ሀይሚ እየተናገረች ያለችው ማለት ነው። ግን ብሩኬም እያዳመጠ አይደለም ሶሲም እንደዛው ማለት ነው። ሶሲም በቃ ኔ ፍቅረኛ እኮ እንደዚህ ተጣላ ናምን ሀይሚ አንቺ ባመጣሽው ነገር ነው። ማን ያመጣው ነገር ነው? አንቺ አለሽ እንዲ እየመጣሽው መጣሽብኝ እንጂ አልመጣውብሽም፣ አለች ሀይሚ። እውነቷ መጣሽባት እንጂ አልመጣችብሽም። ሰው አንቺ ነሽ የመጣችው ከፍቅሯ ጋር፣ አንቺ ነሽ ከፍቅሯ መሄድሽው። ከዛ ሲቀጥል መጠሽ ምናምን ምናምን። አንቺ ራስሽ መጀመሪያ እሱ ፕራንክ አድርጎኛል ላልበቀሉ ያልሽ ራስሽ። ሀይሚ ምን አገባት ሀይሚ? አንቺ እየተናገርሽው ባለው ነገር እሱ ዳኒ እንትን እያለኝ ነው ምናምን። ምን አገባን እኛ ሀይሚ? ምን አገባት ብሩኬ? ምን አገባው እንዴ ብሩኬ? እንኳን እሺ ምክንያቱም ያገዝሽው እሱን ስለሆነ እሱ ወስዶ በዚህ በዚህ ሙድ ነው እንደዚህ እንደዚህ እንደዚህ ብለን ነው ያመጣውት፣ እንደዚህ ነው ምናምናም ማለት መብቱ ነው። እሷም ደግሞ ማስረዳት መብቷ ነው። ገባችኋ? ያለው ነገር እሱ ነው። በዛ ላይ ደግሞ ጥፋቱ ምንድን ነው? ይሄ ካሜራማን እንኳ ቢኖር ኑሮ ጥሩ ነበረ፣ ምናምን ያላችሁ ሰዎች ምናምን አላችሁ። እኔ ብሩኬ መቶ ፐርሰንት አምነዋል። እውነት ለመናገር ማለት ነው፣ ብሩኬ እንደዚህ ተልካሻ ነገር የሚያደርግ ልጅ አይደለም። ገባችሁ? ሰዎችን ቢሆን እናታደርግ። ምክንያቱም ኖርማል ማለት ይሄ ቤስት ፍሬንድ እኮ ሁላችንም አለን ቤተሰብ፣ የሆነ እንዴት ነው አንዳንዴ ማይሆን ነገር ባንልም ደስ ይለኛል፣ ግን ምንድን ነው የሰውን ቅስም ይሰብራል የሚያፈቅርን ሰው ቅስም ሀይሚኮ ባታፈቅረው ምንም ኖርማል ጓደኛው ብትሆን ምን አገባት? ለምን ራቁታቸውን አታገኛቸው? ምንም አይመስላትም። ግን ለሚወድ ለሚያፈቅድ ሰው እንደዚህ አይነት ቦታ መገኘት አይደለም እንደዚህ አይነት አልጋ ላይ ምናምን ቀርቶ ማለት ነው ካፌ አብሮ ቁጭ ብሎ ከሆነ ሰው ጋር ሻይ ሲጠጣ ብታገኙት፣ አረ መንገድ ላይ እንደዚህ እጁ ከጇ ላይ ጥሎ ብቻ የሆነ ስሜት አለው ፈልገ ነው አይደለም። ቤተሰብ ዝም ብሎ የሆነ ከራሳችሁ ከውስጣችሁ የሚመነጭ ስሜት ነው ይሄ። የምትወዱትን የምታፈቅሩትን ሰው ማንም በቃ እንዲያይባቸው አይደለም አብሮ እንዲቆም አትፈልጉም። ይህ የሁሉም ሰው ጸባይ ነው። በተለይ ሴት ልጅ በተለይ ሴት ልጅ ከልቧ ካወደደች ከልቧ ካፈቀረች፣ ኦ ኦ ማንም አይችላትም። ይህንም በደንብ አድርገን እንረዳ ይገባል። አንዳንዴ በእሷ ቦታ ሳኖ ነው እንደዚህ ነው ምናምናም ልትሉ አይገባም። በተረፈ ብሩኬም ደግሞ ይቅርታ ብሏል፣ በቃ ፍራንክ ነው በጣም ይቅርታ ምናምን ብሏል ግን የሆነ ሀይሚ አበዛሸ አበዛሸ አበዛሸ ብቻ ነው እያሏል አልተረዷትም። አንዳንዴ ቦታው ላይ ስትሆኑ የሆነ ጭቅጭቅ ላይ ስትሆኑ በደንብ ማገናዘብ ያቅታችኋል። ምን ማድረግ እንዳለባችሁ ይጠፋችኋል። ድንጋጤ ማለት ገባችሁ። ያያ ነገር ነው እንጂ ብሩክ ሀይሚን ሊያስቀይም አትፈልጉ አይደለም። በደንብ ይቅርታ ማለት ይፈልጋል ምናምን። ነገር ግን እንዳልኳችሁ ቦታው ላይ ስትሆኑ፣ እዛ ውዝግቡ ላይ ስትሆኑ እየሆነ ምን ማድረግ እንዳለባችሁ ይጠፋባችኋል። ሀይሚ ደግሞ መታረቅ ብፈልግ እኔ ራሴ ጠርቼ ታረቀዋለሁ፣ ሶስተኛ ወገን አልፈልግም ብላለች። ከዚህ በላይ ምን ትበላችሁ? እሷ ሲምን አለች። በቃ ዳኒን በቃ ፔስት ምንድን ነው ይሄ? ምንም ጽል የለም ምናምን በይው ነው እያለች ያለችው ማለት ነው። ሀይሚ ደግሞ ግዴታው አይደለም እንደውም አግኝቸው፣ አዎ ሀይሚ አንቺ በተናገርሹ ነገር ነው የተጣለውት ምናምን ብሎ አልጋ ላይ ስላየዋቸው ምንም አይ ስሜት አልተሰማኝም ይበለኝና ያኔ ያብረና ያለን አለች፣ ማለት ነው ሀይሚ ና። ሀይሚ እኮ ምናለች መሰላችሁ፣ እኔ በእጄ ስበብ እንድትወኝ አልፈልግም፣ እኔ ማንንም መትቼ መሰደብ አልፈልግም ብላለች። ና አትሳደቡ፣ በእናታችሁ መሰደብ መሯቸዋል። ሀይሚ በቃ በየጊዜው ካሜራ ይዛችሁ አትምጡ፣ መሰደብ አልሰለቻችሁም ወይ ሁላ ብላ ተናገረች። ና በአጭሩ ምን እያለች ነው? አትሳደቡ ነው። ና አትሳደቡ፣ ሁላችሁም። በተረፈ ግን ሶሲ ተረጋግተሽ፣ ማለት አሁን ምናልባት በዚህ በኩል ለምን ሀይሚና ብሩኬን አጣላሽ የሚል ጭቅጭቅ አለብሽ በዛ በኩል ደግሞ ለምንድን ነው ሄደሽ እዛ ጋ ንትን ያልሽ ምናምን የሚል በሁለት በኩል እየተጨቃጨቅሽ እንደሆነ ምናምን ይገባኛል። ብዙ ችግሮች አሉብሽ፣ ግን መጀመሪያ ሰከን ብላችሁ አንድ ቀን ቪዲዮ ሳሰሩ በደንብ አድርጋችሁ ማሰብ እኮ ይቻላል። ስለዚህ እንደዛ አድርጋችሁ በደንብ ቆም ብለሽ አሰቢ፣ ብሩኬም ማግኘት እንደሌለብሽ ትናንተ ከትናንት በፊት እኮ እዚህ በኋላ በቃ ላገኝ ምናምን አንብለሽ ሀይሚ ውላ ሶኬ ብላሽ፣ እሱ ነው የምፈልገው አታገኙ ብላሽ ምናምን፣ አንቺ የማልመጣም ብለሽ ድጋሜ አይዶንት ካም ባክ ምናምን ምናምን ብለሽ ነበር እኮ ከዛ መልሰሽ ባክ ዋትዝ እና በካታርጊ በቃ ድጋሚ ማትምጪ ከዛ በኋላ ቤስት ይሆናሉ። የምሬን ነው ምላችሁ። ነገ ማለት ነው ሶሲ ሳትመጣ ከቀረች ሀይሚ እራሷ ደውላ ብሩኬን ቪዲዮን ስራ ብላ ቪዲዮ ይሰራሉ፣ ወይ ደግሞ ብሩኬ ነይ ብሏት ደውሎላት አብሮ ቪዲዮ ይሰራሉ ማለት ነው። ምንም ጽል የለም። ይሄ ነው አለቅ። ዛሬ ራሱ ብሩኬን ባትጠሪው እኮ ዛሬ ሶሲና ሀይሚ ምናልባት ሰላም ያወርዱ ነበር። ግን አጅሬቷ መጀመሪያ ብሩኬን ከዛ ሀይሚም ስታይ ተናደደች። ያለው ነገር እሱ ነው። በተረፈ ግን ሀይሚዬም ተረጋጊ፣ ብሩኬም እንደዛው፣ እንዲሁም ደግሞ ተሳዳቢዎችም ተረጋጉ። ያለውን ነገር ቆም ብላችሁ እሰቡ። ሀይሚም የሚፈልገው ብሩኬን የራሷ ማድረግ ነው። በጣም ነው የምታፈቅረው፣ በጣም ነው የምትወደው። ብሩኬም እንደዛው በጣም ነው የሚያፈቅራት። ምንም የሚናገሩት የሆነ ቃላቶች ምናምን እውነት አድርጋችሁ እንዳትይዙ፣ በጽል ሰዓት ማለት ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ሆናችሁ ባይ።